ዛሬ የምንሰራው በእድሜ ትንሿ አሼፍ በዚህ አመት ግራጁ ይሰራታል አካውንቲንግ። ሽንም እዚህ ላይ እንደዚህ እያለ ነው። ከፍ እያለ መሄድ በጣም ጣፍጣል። ቲክቶ ይባል የተፈጠረው እንደዚህ ለመበላት አይደለም። ቤተሰቦቻችን አሁን ደግሞ የእልፍኝ ገበታ ሰዓት ላይ ነው የምንገኘው። ዛሬ የምንሰራው አንደኛው እርጥብ ነው፣ አንደኛው ደግሞ ቦሪቶ ነው። ሁለቱም አሁን ላይ እየተለመዱ የመጡ ምግቦች ናቸው። እሱን ልሰራለን ደግሞ ኢየሩሳሌም እዚህ እልፍኛችን ውስጥ ተገኝታለች። ተማሪናት ከትምህርቷ ጎን ለጎን ደግሞ የተለያዩ ምግቦችን የምትሰራ ወጣት ናት። በእድሜ ትንሿ ሼፍ ነሽ። እዚህ ከመጡት እንኳን ደህና መጣሽ። አመሰግናለሁ። እንኳን ደህና ቆየ። በጣም ደስ ብሎናል ስለመጣሽ። ቆንጆ ቆይታ እናደርጋለን። እርጥብና ቦሪቶ ነው የምንሰራው። ቤተሰቦች እንዳልኳችሁ በደንብ ስቴፖን ከተከታተላችሁ ትሰሩታላችሁ በየቤታችሁ ጄሪ እዚህ ዚጋ ያሉት ንቀዎች ነገር ይስ ምን ምንድን ናቸው? ይሄ ድንች ነው ለእርጥብ የሚሆን ነው የተዘጋጀው። ይሄ ደግሞ ችፕስ ነው፣ በጎን ከቦሪቶ አጠገብ የሚቀርብ ነው። ይሄ ደግሞ ፈላፍል ነው። ከሽንብራ ነው የሚሰራ። ከሽንቤት ነው ቤት ነው የሚሰራው። ሽንብራዊ ዘፍዘፍ ነው፣ ከዛ ተፈጭቶ በዘይት ይጠበሳል። ከአዝመሪ ነው ቅጠልጋ ማለት ነው። ከዛ በኋላ ቦሪቶ ላይ ነው የሚገባው። እነዚህ ደግሞ ሽንኩርትና ድንች ናቸው። ይሄ ደግሞ ሶስት ቦታ ድንች አለ፣ ግን ይሄ ለእርጥቡና፣ ይሄ ለቦሪቶ። ይሄ ደግሞ ለቦሪቶ የተዘጋጀ ድንች ነው። ሶስቱም በተከትፎ ነው ተከትፎ ተዘጋጅቶ ነው የመጣ። ያኛው ደግሞ ቺዝ ነው። ይሄ ደግሞ ስላይስ ቢፍ ነው። ይሄ ደግሞ እንቁላል ነው፣ ቦሪቶ ላይ የሚገባው ማለት ነው። እሺ፣ ሌላው ሚጥሚጣ አለ ከዛ በኋላ እዚህ ጋር ደግሞ ቁንዶ በበሬ እና ማዩን ይዛለ። እነዚህ የምንጠቀሟቸው ግብአቶች ናቸው። ይሄኛው ቂጣ ደግሞ ለቦሪቶና ለራፕ ነው ለእርጥብ ራፕ። በምንድን ነው የምንጀምረው? ስራችን ቦሪቶን ችፕስ በመጥበስ ነው። እኔ ስላለ አንተ ሽንኩርት በመክተፍ ሽንኩርት እና ቃሪያ። ዩኒቨርሲቲ ተማሪ ነሽ? የአራተኛ አመት የአካውንቲንግ ፋይናንስ ተማሪ ነኝ። በዚህ አመት ግራጅ ይታረጋል? አዎ ሊያልቅ ነው። አዎ ሊያልቅ ነው። ከትምህርትሽ ጎን ለጎን ምግብ ቤት እንዳለሽ ሰማሁኝና። አዎ ጄሪስ ኪችን ነው የሚለው ጄሪስ ኪችን ነው የሚለው። ያው እንግዲህ ፋስት ፉድ ነው የምሰራው በፍጥነት የሚደርሱ ነገሮችን ላይክ፣ አይከብዱምም ደግሞ እንደ አንድ ቢዝነስ ለመጀመርም ትንሽ በትንሽ ገንዘብ ለመጀመር ስለሚቻልም ነው እንደሱ ያደረኩት። እንደገና ደግሞ ያው

እነዚህ ምግቦች አሁን ቦሪቶ የኢትዮጵያ ምግብ አይደለም ማለት የሜክሲኮች ምግብ። አዎ ከነሱ ነው የሚጠቀሙት። እንዴት ተለመርሹ ቦሪቶ አሰራሩ? ቦር እኔ መጀመሪያም ሰራው እርጥ ብቻ ነበረ። እና ያው አካባቢያችን ላይ ብዙ እርጥ ቤቶች ምናምን ስላሉ ያን ያህል አዋጭ አልነበረም። ሶ የሆነ ለየት ያለ ነገር መጀመር እንዳለብኝ ተሰማኝና ላይክ ቲክቶክ ላይ ምናምን ሳይ አየሁኝ ብዙ ቦሪቶ ምናምን ሲሰሩ ማለት ነው። ከዛ በኋላ ያው አብዛኛው ሰው ስጠይቀው ፈቃደኛ አይሆንም።

ከዛ አስተማረች። ገብቼ ሰርቼ ምናምን ማለት ነው። አዎ እንደዚህ ለማያውቃቸው ሰዎች ደግሞ ቲክቶክ ላይ ጽፈሽላት ሄደሽ። በጣም የሚገርም ነው ማለት ኩሽና ድረስ አስገብታን ያስተማረች፣ ኩሽና ድረስ ገብታን ያስተማረች ማን ነው ስሟ ነው ያልሽኝ? ያለም ያለም ነው ትባለው። እሷም ፋስት ፉድም ያለም ፋስት ፉድ ነው። በዚህ አጋጣሚ እዛ አካባቢ የምትኖሩ ሰዎች ቲክቶክ ጋር። አዎ፣ እና ከዛ በቃ እሷ አሳየችኝ። እሺ። እና ቂጣ መጋገርና እንዴት እንደሆነ ስጠይቃት እሷም ከጣዕም ዳቦ ነው የምረከበውና እዛ ሄደሽ ተቀበይ ምናምን አለችኝ። አቂጣውን ቤታው ትንሽ አዎ ሳሳ ስለሚል እዛን አዎ በጣም ስስ ናት። እና ሰርተናል። በነገራችን ላይ ሸዋርማ ሰርተው ለምን ተቀደመው በጣም እዛ ሄደሽ እቺ ከዛ በቃ ከዛ እያመጣሁኝ ነው የምጠቀመው። ለዚህ ደስ ይላል በጣም ከጀመርሽው በኋላ እንዳሰብሽው ነው ይሆነልሽ። የምግብ ቤት ስራ ልምዱ ከሌለሽ ይከብዳል። ለመጀመሪያ ጊዜ እና ገበያ ማምጣቱ ከሰዎች ጋር ያለው ነገር ከክላስ ጋር ያለውን ነገር እንዳሰብሽ ሆነ? አዎ የሚገርም ይሄ ለማውቀው ሰው ምናምን መጀመርያ አልተናገርኩም ነበር። ማለት በቃ መተው እንትን ቢሉ የእነሱን ሁሌ የመጡ የሚጠቀሙ ምናምን ከሆነ እነሱ እንትን ይሉትና ለይቻል አቀውም ብዬ ለማንም አልተናገርኩም ነበር። ከዛ በኋላ ያው ተጠቃሚው ምናምን ነው የነበረው በብዛት የመጣው። ከዛ በኋላ ግን የሚያውቅም ሰው ምናምን መምጣት ጀመረ። አሪፍ የሆነ መጣ። ያው እስኪ ለምድ ትንሽ

ነገር ይወዳል። አዎ አዳዲስ ትንሽ፣ እስኪ ለምድ ያስፈራሃል፣ ግን ያው ይለምዳል። እነዚህ እነሱን ቃሪያውን በግማሹ የከተፍከውን እዚህ ላይ እናድርግና እናዘጋጁ፣ እንጠቀማቸው። ይሄኛው ለቦሪቶ ነው ያልሽ? ለቦሪቶ ነው። ድንቹ ትንሽ ከተጠበሰ በኋላ ቤተሰቦች፣ ቃሪያ አዎ፣ በስሱ መጀመሪያ ቃሪያ። ከዛ በኋላ አይ፣ እንዳላታረገፈ ሽንኩርትን ትንሽ ያው ቴስቱ እንዲመጣ ነው ጥሪው የሚደረገው። ከዛ በኋላ ሚጥሚጣ እናደርጋለን። በቃ ሚጥሚጣ ያው እንዲያቃጥል ማለት ነው። ከዛ በኋላ ሁለቱም ያቃጥላል ማለት ነው አዎ። ከዛ ይሄን እናቀላቀላለን እንደዚህ እ ቴስቱ ራሱ አይሸትም እናንተ። ነው ሚጥሚጣው ይሸታል። አንቺ ነሽ በጣም ብዙ ነገር የሚገባ ነው ማለት፣ ምንም የሚገባ ነገር የለውም። ኦልሬዲ እንትኑ ላይ ሲገባ ነው የሚገባው እንጂ ቂጣው ላይ ሲጠቀለል ነው እንጂ። አዎ። እሺ። አዲስ አበባ ነው ተወልደሽ ያደግሽው? አዲስ ምን ምን ምግቦችን ትሰሪያለሽ አሁን ያው እንጀራ ነክ አንሰራም ፋስት ፉድ ብቻ ነው እንቁላል ፍርፍር፣ ሳንድዊች ምናምን ነው የምንሰራው እንጂ ሌላ ነገር አንሰራ። እንጀራ ነክ አንሰራ። ክላስ ላይ ነሽ እና አሁን ክላሱ እያለቀ ነው። ወደ አራተኛ ዓመት ተማሪ ነሽ። ስትጨርሽ ምንድን ነው የምታስቢው? በዚሁ የምግብ ቤትሽን ማስፋፋት ነው ወይስ? አዎ ለጊዜው እሱ ነው የምፈልገው። በዚሁ ለአሪፍ ሆኜ አሪፍ ነገር የተሻለ ነገር ደሞ የተሻለ ነገር አሳድጌ በዚሁ መቀጠል ነው እንጂ ወደ እንትን አልፈልግ፣ ወደ ስራ ወደ ሌላ ቅጥርን እንትን እያልኩ አይደለም ግን ያው ኦልሬዲ አንዴ ስለገባሁበት ይሄን ነው አሪፍ ማድረግ ይሻላል። እኮ ጥሩ እኮ ነው። እንደዚህ ስራ ሳትመርቂ መጀመር እኮ በጣም አሪፍ ነው ን የጾም ሲሆን መስራት በምን በምድሮ ሊሰራ የሚችላ ቦሪቶን ያው የጾም ሲሆን ኦልሬዲ እርጥቡ እንዳለ ሆኖ ፈላፍሎም ይሆናል። ከዛ በኋላ እንትን ሩዝና ጥቅል ጎመን ይሰራና ተደርጎት ጠቅልሎ በነዚህ በቢፍና በቺዙ ፋንታ እሱ ይገባል ማለት ነው። አሁን ግራ ይገባኝ እንደሆነ ታውቂያለሽ፣ በተለይ ጾሙ ከእርጥብ ጋር ይመሳሰላል። ምንድን ነው የሚለያቸው? እርጥብ ውስጥም እንቁላል ይገባል፣ አቮካዶ ምናምን፣ እንደዚህ እንደዚህ ነገሮች ይገባል። ምንድን ነው ሊመጣቸው? ወይስ አቮካዶ ኦሬዲ ውስጥ ስለሚደረግ አይገባም? የሚለየው ሩዝ፣ ጥቅል ጎመኑ እና ፈላፍሉ ይለየዋል። እንት ነው ኖርማል እርጥብ ላይ በእንቁላል በካቻፕ እና በአቮካዶ ነው የሚሰራ። ፈላፍል ነው አይገባበትም። አው ሲሲ ካላክል እኔ ያልኩ ጊዜ ሆነሽ ከከፈትሽው? ምግብ ቤትሽ ግንቦት ላይ ነው የከፈትኩት። ስድስት ወር፣ ሰባት ወር፣ ሰባት ወር አካባቢ ጥሩ ሄደሻል። እግዚአብሔር ይመስገን፣ ቆንጆ ነው በጣም። አሁን ላይ አሪፍ ነው። እስከዛ ሽብሽኑ እዚህ ላይ እናደርገው እና የእንትኑን ከፈልክ ማድረግ ትችላለህ። አንድ ጊዜ እናደርግ እኔ ደሞ ከስር ከስር እንድበላ ነው። ዘይት ግባ ነው እዚ ላይ ኦ ትኗን ግን ፈርሯት ምኗን ነገ ልበጡና ቀጭና ይፈረፈር ችግር አለ? አዎ ሙሉ ነው የሚወጣው? እንደዛ ነው የሚሆነው ራስሽ ነሽ በምን ያህል ብር ካፒታል የጀመርሽው ለመጀመሪያ ጊዜ ፋስት ለመጀመሪያ ጊዜ ሲጀምር 50 ሺህ ብር እራሱ ሞላ አይመስለኝም ነበር እውነት እውነት ሁለተኛ አመት ዩኒቨርሲቲ ተማሪ እያለሁ ጀምር ነበር ኦኬ እና ከዚህኛው በፊት ከዚህኛው በፊት አዎ እሺ ግን ያኔ እንደዚህ ቢዝነስ ላይ ጎበስ ስላልነበርኩኝ ቦታ ምናምን ምን አይነት ቦታ ላይ ነው የሚለውን ነገር ቼክ አላረኩም ነበር። ና ዝም የቤት ሳቤ ነበር የከፈትኩት። ከዛ በኋላ እንደ አጋጣሚ ሆኖ ቦታው አሪፍ አልነበረም። አንድ ወር እንደሰራው አቆምኩት። ኪሳራው በጣም በጣም በዛ። ና ቦታው አሪፍ አልነበረም። ገባ ያለ ነበር። ከትልቁ ቴል ጀርባ ነበር ምናምን ለቀሱ ነገር አውጣ በደንብ አላጠናሽም አለ ሰፈርና አላጠናውም በቃ ዝም ብዬሽ መከት አለብኝ እቤት ስላሰብኩ ነበረ በቃ ከሰርኩኝና ተውኩት እሷን። ከዛ በኋላ ግን ከሁለት አመት በኋላ ሳገኝ ቤት ሳገኝ ምናምን አሪፍ እንደሆነ ስለተሰማኝ ሰፈርማ አካባቢ ስለነበረ እዛ ጀመርኩኝ ማለት ነው እና አብዛኞቹ እቃዎች ስለነበሩ መጀመሪያ የገዛሻቸው የቤት ኪራይ ብቻ ነው። ከፊየጋቦት፣ በ ሀምሳ ሺህ ብር ቤት ኪራይ ተከራይ ተሸቃ ገዝተሽ ሁሉን ነገር ቻላለሽ። ሀምሳ ሺህ ብር ከዛ በፊት የነበረው ነው። ከዚህ በኋላ ግን ምን ያህል እንደሆነ አላስታውስም። ግን የቤት ኪራይ ለምሳሌ ብር ነበረ፣ የሶስት ወር መክፈል ነበረበት። በቃ ይህን ያደረግና አንዳንድ ወንበሮች በጣም የሚገርም ነው ይህን እኮ የጠየኩሽ አሁን በየቤታቸው እየተከታተሉ ነው ያሉት እናቶች እህቶች ይኖራሉና እንደዚህ ሙያ ያላቸው ቀለል ያለ ነገር መክፈት የሚፈልጉ ካሉ ከአንቺ በጣም ብዙ ነገር ይመራሉ ብዬሽ ስላሰብኩ ቤት ተከራይተው ምናምን እንደዚህ እርጥብ ቤቱ ሙሉ ለሙሉ ከሆነ ቢያንስ ግፋ ቢል እስከ መቶ ሺህ ብር አዲስ አበባ አሁን ባለው ሁኔታ ማለት ነው ግን ኖርማል በረንዳ ላይ ተከራይተው እርጥብ ብቻ እንደዚህ ይሰራል አንዳንድ እኔ አይተህ ከሆነ መገናኛ ላይ ምናምን በድረታ አለ እንደዛ ግን ብዙም አይፈጭ። ኦሬዲ ማሽኑ ነው አንዳንድ ግባቶች ብቻ ነው። በጣም አሪፍ አዎ፣ ደፋር ነሽ የሆነ ነገር ለመጀመር። አዎ ንግድ ይመቻኛል ትንሽ። ምንም አትፈሪ? አልፈራም። ግን ያው አንዳንድ ነገር ካልጀመርከው፣ ደፍረ ካልገባህበት እንዴት እንደሆነ አታውቀውምና፣ ብከስርም ባሰርፍም ኦሬዲ ብዬ ነው የምጀምረው እኔ። አዎ ብዙዎቻችን የምንፈራው ቢዝነስ ለመጀመር ኪሳራን ነው ኪሳራ ተፈርቶ ሕልም ተፈርቶ ሳይተኛ አይታደር ይባላል። አዎ ኪሳራ ከተፈራ ደሞ እድሜ ልክ እዛው እዛው ነው የምንቀረው። እና ለዛ አንዳንዴ ነገሮችን ነገሮች መድፈር ጥሩ ነው። ብትከስርም ምን ሆነ እንደ ከሰርክ ስለምታውቀው ቀጣይ ላይ ትማረበታለህ። ሁለት ሁለት ቂጣ ነው የሚደረገው። አይ ትንሽ እንትን ስላለ ብዬ ነው እንጂ አንዳንድ ነው የምናደርገው የቦሪቱ አሰራር ሁለቱም፣ የቦሪቱ አሰራር ነው። ሁለት አድርገን ስራብይ ነው። ስለዚህ መጀመሪያ በቃ ድንቹ ከቃሪያና ቅመም ከፊት ሚጣ ጋር በደንብ መታሸት ነው። ላይ ነው እንትን ፈላፍሉን እንደዚህ። እሺ ከሽምብራ ነው አይደል በቃ

አሁን ደስ የሚል ቴስት ነው የሚኖረው። እንደዛ ነው። አንድ ሁለቱን እዚህ አሳዘንኝ ይሄን ነው እንዲፈርፈር ነው። ፍርፍር ይላል በኋላ ነው ይህ ፍርፍር። ሁሉንም መፈርፈር ነው አይደል? በቃ መፈርፈር፣ የተለየ ነገር የለም፣ መፈርፈር ነው። ምግብ ቤትሽ ጄሪስ ኪችን ነው የሚለው? ጄሪስ ኪችን ነው የሚለው። አዎ፣ የታ አካባቢ ነው? እስቲ ንገሪያቸው፣ ለቤተሰቦቻቸው። ከጃኮስ ወደ ጎሮ በሚወስደው መንገድ ጋር ፖሊስ ጣቢያ አለ፣ እዛ ጋር ነው። ወይም ደግሞ በተለምዶ አለማየሁ ህንጻ ምናምን ሲባል ሰምተን፣ እዛችሁ። አዎ፣ ትንሽ ከፍ ብሎ ሴንትራል ሆቴል ፊት ለፊት ነው ፓርኪንግ አለ ፊት ለፊታችን ለልዩ ምልክቱ ፓርኪንጉ ፊት ለፊት ፊት ለፊት ከፓርኪንጉ ፊት ለፊት ነው ጄሪስ ኪችን ይላል ከዛ በኋላ እንትኑን ነው የምናደርገው ቢፍ ነው የምናደርገው ደስ ይሄን መጀመሪያ ግን ከዚህ በፊት እንደዚህ ማዮኒዙ ላዩ ላይ በደንብ እንዲዳረስ ማለት ነው ሲያምር ግን በጣም ነው የሚያምረው እዚህ ሲታይ ድንች ስሙ ቀይሮ ፖታቶ ከሚለው የሆነ የመጣ ከዛ ካቻፕ ነው ከላይ የምናደርግበት ያው ጣፋጭ ስለሆነ ቴስት እንዲኖረው ነው እንጂ ነገር ሰ መጀመሪያ እንዲታረግና እች ደስ ይላል። ጠቅልልለኔ። እቺ እንደዚህ አድርገን ኦቨን ውስጥ ምተታት። መጀመሪያ እንዳይፈታ አለበት። ለምን እንደሚገባው ኦቨን ውስጥ ቶስት እንዲሆን ነው። ቶስት ሲሆን ይጠበቃል። ኦልሬዲ እንትን አይልም። ኦቨናችን ሞቋል። እኔ ሞቭን የለኝም። ኦኬ፣ የሚገርም ነገር አሁን የሚያስፈልገው ግሪል ነው። ግሪል ቢኖርህ ከላይ እንደዚህ ግጥም ስለሚል ከላይም ከታችም በአንድ አይነት ታይም ላይ በአንድ አይነት ሙቀት አሁን ትኩስ አድርጎ ያወጣል። በደምብ ተወስ። ከሌለስ ግሪል እንደኔ ከሌላቸው፣ እኔም ግሪል የለኝም። ግሪልም የለኝም የለኝም። ዋስ ምጣድ፣ ምጣድ አለ። ትንሿ በእሷ ታረገውና ከዛ በኋላ በአንድ በኩል ከተጣበቀ በኋላ ትገለብጣል። ያው ታይም ይፈጃል ነው እንጂ በመጠሻ መሆን ይችላል። ሙቀት ነው ዋናው የሚፈልገው ነገር ጣድም ደግሞ ከሌለ መጥበሻ መጥበሻ መሆን ይችላል ቤተሰቦቻችን ቦሪቶን እንዳያችሁት ትንሽ ቶስት እንዲሆን ደረቅ እንዲል ነው አይደለ እንዲጣበቅ እንዲጣበቅ ኦቭን ውስጥ አስገብተናል አሁን እየደረሰ ነው እሱ እስኪ ደርስ ምን እንስራን ይላንች እርጥብ እንስራ ምን ምን ላምጣል እርጥብ ድስቷን እና ሽንኩርትና ቃሪያን ያዘጋጃለሁ የተጠበሰውን ድንች? አዎ፣ የተጠበሰውን ድንች ሳይደርቅም ሳይ ለርጥብ አይደል? ከዛው ነው። እንደዚህ ጣሙን ማወቅ አለብን እኛ መጀመሪያ። ከዛ ሚጥሚጣ ምናምን አደረግነት። እሺ ተመሳሳይ ነው። በቃ ከቦሪቶ ጋር የሰራነው ድንቹን። አይ አከታተፉ ይለያያል። አከታተፉ ሳይሆን ያስገባንበት ያስገባንበት መንገድ አንድ አይነት። በተለይ ብቻሽን ነው የምትሰሪው? ምግብ ቤቱ ወይ ለጊዜው እንደዚህ እያለ ነው። በደንብ መታሸት አለበት። በደንብ መታሸት አለበት። ቴስት የሚመጣ ሲታሻ። እሺ። ያስገባንበት ሮዝመሪ፣ ሮዝመሪ ነው ሚጥሚጣ ነው፣ ከዛ ሽንኩርት፣ ቃሪያ፣ ቃሪያና ሚጥሚጣ ነው። አህ እንጀራ ነው ያለው እርጥብ። ያው እንደነገርኩ በሁለት አይነት መንገድ ነው የሚሰራ፣ ልክ እንደ ቦሪቶ በራፕ እና በዳቦ ነው። ስለዚህ እናቀርባለን ይሄን ነገር፣ ግን እንዴ፣ እንዳንረሳ ነው እኔ እኮ ወሬ ከጀመርን እየፈራው ነበር፣ እንዳንረሳው። እዚ ቦሪቷ ደርሳለች፣ ደርሳለች። ይሄኛው መግባት ስላለበት መክተት፣ ይሄኛው ይሄኛው እዚሁ ላይ ይቀመጥ። እሺ ይቀመጥ እና ይሄኛው ራኩ ነው ቦሪቶ። ያው መክፈል ከፍሎ መብላት ላልቻለ አነስተኛ አነስተኛ። በጣም ይለያያል ዋጋው። ይሄኛው ተመሳሳይ ነው። ቂጣውም ተመሳሳይ ነው። ቂጣውም ሁሉም ነገር ተመሳሳይ ነው። ድንቹም አለ ትንዛሽ እዛ ላይ ቢፍ አለው እንቁላል አለው። ኖርማል ራፕ ካለ በቃ ስፔሻል ይሁን ካለ ደግሞ እንቁላል ስፔሻል ራፕ ካለ እንቁላል እናደርግበታለን። ከላይ እንቁላል መኖሩ ይላዩዋ እሷ ስፔሻል ታደርጓለች። ሌላ ነገር የለም። ይሄኛው ትልቅ ነው በጣም አሁን አንድ ሰው አንድ ቦሪቶ ካለ ስለዚህ ኢንሳን ላይ እናድርገውና ይሄን እናስቀባ። እሺ፣ አንዴ ይሄን ነው ማቆ ውስጧ አይገባም በብዛት እኛ ጋር ከአንድ ዳቦ ያለፈ ስለሆነ፣ አየ በብዛቱ እንደዚህ። እዛም ስንሰራ መጣነው እንደዚህ ነው እኛ። ያዝልኝ እንደዚህ ላሳይክ። ትንሽ ትንሽ ነው አትማ ከዛ ናዛ እንደዚህ ቆይ ላይ እናውጣ። ያለውን ቤተሰቦቻችን እንዳያችሁት ነው እርጥቡን ሰርተናል። የእርጥብ ራፕ እሱም እየሞቀን ያለው ቦሪቶም አልቋል። ስለዚህ የቀሩትን

እንግዲህ የእሁድ ቤት ትንሿ ሼፍ ነች ማለት ነው። እየሩሳሌም እባላለሁ። የአራተኛ ዓመት የአካውንቲንግ ኢንድ ፋይናንስ ዩኒቨርስቲ ተማሪ ነኝ። ከትምህርት ጎን ለጎን ደግሞ እንደዚህ አነስ ያለች ፋስት ፉድ ቤት ከፍቼ እሰራለሁ ማለት ነው። የዘንድሮ ወጣት ስራሽን፣ ትሰሪያለሽ፣ ትምህርትሽን ትማሪያለሽ አካውንቲንግ ሽንም እዚህ ላይ ተለማመደ። ኦዲት እዚህ ላይ ነው። ወደ ቆንጆ ነው፣ እግዚአብሔር ይመስገን። ዛሬ ምን አመጣሽ? እርጥብ ቦሪቶ እና እርጥብ ራፕ ነው። እርጥብ በቂጣ ማለት ነው። ይሄኛው ቦሪቶ ነው ነው በብዛት ቦሪቶ ውስጥ ስጋ አለው፣ ቺዝ አለው፣ እንቁላል አለው፣ ማዮኒዝ አለው፣ ካቻፕ አለው እና ድንቹ እራሱ አለ። ዋናው ድንቹ። ቦሪቶ በጣም ታዋቂ የሜክሲካን ምግብ ነው እና እዚ ሜክሲኮ አካባቢ በጣም ተወዳጅ ነው። ታኮ አሁን ደሞ እዚ እየተለመደ ነው

ቦሪቱ ያወፍራል ፍራል እኮ በጣም ቺዝ አለው፣ ብዙ ነገር ስላለው ብዙ አለው፣ እንቁላል አለው፣ ቢፍ ቅመሙ ደስ ይላል። አ በጣም አሪፍ ቅመማ አለው ቦሪቶ ምት ቦሪቶ ውስጥ ልክ መሳታ ድንብላል እና እንት ነው ሮዝሜሪ ሮዝመሪ አለው ከፈላፍሉ ጋር ነው። ፈላፍል ተብሎ ሌላ ንጠብስ አለ ለብቻ

በጣም ይጠፍጣል። በጣም አመሰግናለሁ ማሪና። ገና ልትቆርጥ እያለች ቢላይም ጣል። እርጥብ ውስጥ ሚጥሚጥ አለች። ሁሉም ጋር ሚጥሚጥ አለ። ቦሪቶ እርጥብ አለው እኮ ቦሪቶ ውስጥ እራሱ። ዛሬ በጣም አሪፍ ቴስት ነው፣ በሆነ የቦሪቶ ቴስትን በጣም አዲስ ነው ለኢትዮጵያ ጣም ግን ቅመሞቹ የእኛ ምግብ አስመስለው በየሆቴል ክለብ ሳንዱች አይነት ነገር እኮ ነው። ክለብ ሳንዱች የምትናቸው እንደዚህ ነው የሚሰሩታል። ቺክን ራፖች ምናምን ግን ይሄኛው አይ ቲንክ ልክ እርጥብም እንትን አለው። ድንቹ ስላለ ኢትዮጵያ ውስጥ ምንጠቀመው ነው አብዛኛው። በጣም ጣዕማቸው ደግሞ የምር ነው። ይሄ ታዲያ ለማሮ ጥሩ ነው።

ማስታወቂያ ታ ያ ውጪ ላይ ብዙ ማስታወቂያ ማድረግ አይቻልም። የስራ ቦታችን የምንሰራበት አለ ማስታወቂያ። ስለዚህ መሳሴ ርበን እንልካለን። በጣም ደስ ይለኛል። ራሴ ያመጣላቸዋል። ቤተሰቦቻችን ዛሬ እንዳያችሁት ቦሪቶ እርጥብ ና እርጥብ ራፕን የሰራ ነው። በጣም ቆንጆ ነበር። አሰራሩንም በደንብ ነው ያሳየችን፣ ስቴፕ ባይ ስቴፕ ያሳየችን ና እናመሰግናለን። ከፈለጋችሁ እሷ ጋር መሄድ ጎሮ አለማየው ሕንጻ አካባቢ ጄሪ እርጥብ ወይም ጄሪ ኪችን ነው አርላያልች ቤቷ፣ እንደዛ ነው የሚለው። እየሄዳችሁ ጎብኟት፣ ቀመሱላት። በጣም እናመሰግናለን። በጣም አመሰግናለው። እሺ።